ጋይስ ሀያ አንደኛው ሴንቸሪ ላይ ነን። አላላችሁም? ምንድን ነው የሉም መጋገጥ አለ። የምር ይቅርታ አድርጉልኝና እኔ ቦን ጥዬ ነው በገዛ ሚስቴ ያን ሁሉ ፕሮሰስ አልፌ ሰርግ ለማንኛውም ጋይስ ቪዲዮ ነዛቻችሁ። ልመለስና ኮሜንት እናነባለን። የተምናት እንደዚህ የተቀባው ሽቶ በፍትጋር ሌላ ሰው እስኪቀባው ድረስ በአንተ በውስጥ በኩል የፊተኛ ወደኋላ የኋላ ወደፊት እስኪዞር ድረስ የሸሚዝ ቁልፍ የላይኛው ወደ ታችኛው እስኪቆራል እንደ ቀልድ ዘለኩ መሬት ናፈቀው። ልጅ አሜሪካ ለመግባት የማደርገው ጥረት ስንቱን ረግጦ አልፈልግም ብሎ ጥሎ ብሄድ እኮ ሩጦ ነው የሚያስቆመ። ትዳር በጠረረበት ዘመን እንደዚህ በር ላይ ትዘሽ፣ ይሄን ተመልከቱት። ይቅርታ፣ እኔ ብሆን ተመልሼ ወደ ቤቴ ነው የሚሄዱት። ራይድ ይዛ በራሷ ትመጣል። የትራንስፖርቷ ተጨማሪ ወጪ ነው የሚሆንባቸው። ጋይስ፣ አሁን እያሳሰበኝ ያለው የማገባ ሴት ድንገት ሳላውቅ እንደዚህ አይነት ሴት ብትሆንስ? ጀምረን እኔ እኔ አልቀጠልም። ማን ነው ፍቺኝ ነው ማለት? እስኪ ይህን ቪዲዮ ሳይቻችሁ ልመለስና ከዛ ኮሜንት እናነባለን። የትም እንዳትሄዱ፣ የምትችልት ነገር አለ። ቪዲዮዎች እየታዩ አይደለም? እሺ አረና ያለን ኮፒ ፕሪንት ምን እናረጋለን? ለምን እንደማናረጋው ወደ ነው ውዴ። ሞዴስ ነኝ የማደርገው አንቺ አንድ ሁለት ብለሽ ኳስ አይተሽ በጊዜ ማታ አምስት ሰዓት ከአርባ ላይ ምናምን ገቢ ላካሎ ታዲያ በፀባይ ቢጠይቅልኝ መችንያለ እምቢ ብለናል። ወይ ነው ምን መታውን ኃይል አብሲት ልጣል ወይስ እንቁላል ልጣል? የትኛው? እሺ ቀበቶህን ጣል። ገንፎ ላገንፋልሽ ወይስ ቅንጭ ላቀንጭልሽ ወይ መኮሮኒ ላመኮርልሽ? ኦ ማይ ጋድ ጋይስ ዘጠና ፐርሰንት የሚሆነው የኢትዮጵያ ሕዝብ ያለበትን ተጨባጭ የሚያሳይ አንድ ቪዲዮ ነው ይዤላችሁ የመጣሁት። እስኪ ቪዲዮን አይተን እንመለስና ከዛ ኮሜንት እናነባለን። ኧረ ችግር ሊገለኝ ነው። ኧረ ችግር ደህና እንወራለሁ። አረገን ተው ውመር ተው ገንዘብ ስጠኝ ተው ሰው አርገኝ መድሃኒዓለም ምን ቸግሮኛል? ውመር እናቴ፣ እናቴ ተው አበድረኝ። ረጋ ገንዘብ ያለው ሰው ምን አለ ብሔራዊ መዝሙራችን በዚህ የአስቴር አወቀ ሙዚቃ ይቀየርልን። ፍቅር ፍቅር ፍቅር ይዞኛል የሚለው ችግር ችግር ችግር ይዞኛ፣ ወይኔ ጉዴ ምንሻለኛል። መድሃን አለም በቃ ስጣት፣ እኛ ዋስን እንሆናለን። ምን ህል እያዝ ምን አለ ዋስን እንሆናለን አለ አንቺስ ዑመር አለልሽ። ምን ያበድርሽ? እኛ አለን አይደል? ያበዳሪ አለል። አንዳንድ ግን የበታቻችን ብናይ ጥሩ እኮ ነው። አመስግኑስ አበዳሪ አለልሽ። ልታመሰግኑ ይገባል። አበዳሪ አለልሎ ስንታል የጥሪ ማሳመሪያ ይሁንልን የምትሉ አስባችሁታል? ልክ ስልክ ስትደውሉ፣ ኧረ ችግር ሊገለኝ ነው። ኧረ ችግር እኔም አፍሬ ነው እንጂ እንዳንቺ ብጮህ ተው፣ ዑመር ስጠን፣ ስጠን እንጂ ስጠን። አንጀታችንን አትብለው፣ አንጀትን አባይ ብለው። አንቺ እንደው ጮሃሽ ሞቶልሻል። እኛ አለና የተዳፈነ ሳት ውስጣችንን እያቀለጠ ወይ ቦታውን ንገሪንና አብረን ተሰባስበን እናቀለጣ እኛ ኢትዮጵያውያን ማበረታታት ላይ ጎበዝ እንደሆነን የታወቀ ነው። ግን የፈለገ ቢሆን እንደዚህ አይነት ሰው በርታ ማለት የለብንም። የምር ነዋ የሚመስለው። ሲጀመር ግብጽ ራሱ እንደዚህ አይነት ሰው እያየች ነው የምትንቀን። እስቲ ለማንኛውም የቪዲዮ አይተን እንመልስና ከዛ ኮሜንት እናነባለን አሁን ለዚህ ላይክ የሚያደርግ ሰው ግን ጤነኛ ነው? አላታው እኔ ያልኩት ይሄንን ላይክ ስታደርጉት የምር ነው የሚመስለው ይብስበታል። እንዴ! አረ ያዙልኝ! አህያ በርግጎብኝ አሎ ብሩ የአህያ ስጋ በልተህ ነው አለው። ሪፕሌይ ላይ ገባና ደሞ አንዱ አህያ የራሱን ስጋ ይበላል። ልጄ ጠዋት አይቶት አሁን ተኝቶ እየቃዥ ነው። ይሄ የዝናብ አር የመሰለ ሰው የምር ሰይዶ ስትፎስተው ለህፃናት የተከለከለ ብለ ጻፍ። ይሄ እንደ ለምንድን ነው ወደ ከተማ ያመጣችሁት? በሉ ቶሎ ብላችሁ ወደ ጫካው መልሱት። ከድምፁ ያስታውቃል። አልተስማማሁም ከተማ ወይም ቶሎ ወደ እንስሳት ሐኪም ቤት። ኧረ ወይኔ አስባችሁታል? ጠዋት ይሄ ያላርም ድምፅ ቢሆን ቀኑን ሙሉ እያቃጨ ልብ ምንም ስራ ሳትሰራ ነው አምትሉ። አንዱ ደግሞ ያዙት ወንድሜ ነዋል። ዋው ስንት ናችሁ ከቤት አህዮች? በገዛ እጅ ያህያ ዘመት ሆኗል።